ፈርጣሟ አሜሪካ በፕሬዝዳንቷ ዶናልድ ትራምፕ በኩል የዓለምን ጂኦፖለቲካ መናጧን ቀጥላለች። ከቀናት በፊት ለዩክሬን የሚደረጉ እርዳታዎች እንደተቋረጡ ይፋ ያደረገችው ሀገሪቱ አሁን ደግሞ ማንኛውንም የደህንነት መረጃ ለዩክሬን አሳልፋ እንደማትሰጥ አስታውቃለች። በዓለም አቀፍ ደረጃ ግዙፉ የደህንነት መረጃ ወይም የስለላ ተቋም ሲአይኤ እንዳረጋገጠውም አሜሪካ ላለፉት ሶስት ዓመታት ለዩክሬን ትሰጠው የነበረውና በጦርነቱም ትልቅ ጠቀሜታ የነበረው የስለላ መረጃ ፍሰት ተቋል ቋርጧል። ፕሬዚዳንት ቮሎዲሚር ዘለንስኪ የጦርነቱን ማብቂያ አስመልክቶ ዳግም ወደ ውይይቱ ለመመለስ ፈቃደኛ መሆናቸውን በደብዳቤ እንዳሳወቋቸው ተናግረው የነበሩት ዶናልድ ትራምፕ መለሳለስ ያሳያሉ ተብሎ ቢጠበቅም በትራቸውን ከማላላት ይልቅ እያጠበቁ ይገኛሉ። አሜሪካ ለዩክሬን የምትሰጠውን ድጋፍ ከማቋረጧ ባለፈ የጦር መሳሪያዎቿን ለዩክሬን የመሸጧ፣ አለመሸጧ ጉዳይ ጥያቄ ውስጥ በገባበት ሁኔታ የደህንነት መረጃዎች ፍሰት መቋረጡ ደግሞ ሩሲያ በአውደ ውጊያው ያላትን የበላይነት የሚያሳድግ ስለመሆኑ ተነግሯል። አልጀዚራ በጉዳዩ ዙሪያ ባስነበበው ዘገባው የአሜሪካ ተከታታይ ጠንካራ የድጋፍ ማቋረጡ ውሳኔዎች ዩክሬንን ወደ ንግግር መመለስ የሚያስችል ግፊት ለማድረግ ያለሙ መሆናቸውን ገልጿል። የሲአይኤ ዋና ዳይሬክተር ጆን ራትክሊፍ ደግሞ የመረጃ ማጋራት ተግባሩ እንዲቋረጥ የቀጥታ ትእዛዝ ያስተላለፉት ዶናልድ ትራምፕ መሆናቸውን ገልጸዋል። ፕሬዚዳንቱ ይህንን የወሰኑት ዘለንስኪ ስለ ሰላም ያላቸውን ቁርጠኝነት ለመገምገም አስበው መሆኑንም ዳይሬክተሩ ጠቁመዋል። ምንም እንኳን አሜሪካ የቀጥታ ድጋፍ ማቋረጧን ጨምሮ በዩክሬን ላይ የምታሳድረው ጫና የበረታ ቢሆንም ሩሲያ ግን ይህንን ክፍተት ተጠቅማ በአውደ ውጊያ ላይ የተለየ እንቅስቃሴ አላሳየችም። ይህም አሜሪካና ሩሲያ የጦርነቱን ማብቃት አስመልክቶ መሳ ለመሳ የሚሄድ ሀሳብ ያላቸው መሆኑን ያሳየ እንደሆነ ነው ተንታኞች የሚያነሱት። ይህ ጦርነት ሁለቱን የኒውክሌር ባለቤቶች ወደ ቀጥተኛ ጦርነት ሊያስገባ የሚችል ሆኖ ቆይቷል ያሉት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደግሞ ሀገራቸው ይህንን ጦርነት መቋጨት ያስችላል ያለቸውን እርምጃ እየወሰደች ስለመሆኗ ነው የጠቆሙት። ዶናልድ ትራምፕ የቀድሞውን ፕሬዝዳንት ጆ ባይደን የዩክሬኑን ጦርነት ባልተገባ ሁኔታ አቀጣጥለዋል ሲሉ በተደጋጋሚ የሚወቅሱ ከመሆናቸው ባለፈም በቀድሞ ፕሬዝዳንትነታቸው ምክንያት ማግኘት የሚችሉትን ጥብቅ መረጃዎች እንዳያገኙ ማገዳቸው ይታወሳል። አሁን ደግሞ በባይደን ድጋፍ ወደ ተለጠጠ ጦርነት ገብታለች የሚሏት ዩክሬን እጅግ አስፈላጊዋ እንደሆነ የሚነገርለትንና ሩሲያ ላይ ጥቃት ለመፈጸም ጭምር ትጠቀምበት የነበረውን የመረጃ ፍሰት እንዲቋረጥ አድርገዋል ተደርገዋል ምንም እንኳን ከአርብ ዕለቱ የዋሽንግተን ግብግብ በኋላ መሰሉ ሁኔታ ተጠባቂ ቢሆንም ዘሌንስኪ ወደ ንግግር እመለሳለሁ ካሉ በኋላ የተወሰነ መሆኑ ግን ትራምፕ የጦርነቱን መቋጫ ለማፋጠን ያላቸውን ፍላጎት የሚያሳይ ስለመሆኑ ነው በጉዳዩ ዙሪያ የተነበቡ ትንታኔዎች የሚጠቁሙት። የትራምፕ የብሔራዊ ደህንነት ጉዳዮች አማካሪ ማይክ ዋልዝ ደግሞ አሜሪካ ከዩክሬን ጋር ያላትን ግንኙነት እየገመገመች ስለመሆኗ ጠቁመዋል። አሜሪካ ከቀድሞ አቋሟ ማፈግፈጉ ያስደነገጣቸው የአውሮፓ ሀገራት ደግሞ ተከታታይ ስብሰባዎችን ማካሄዳቸውን ቀጥለዋል። አሜሪካ አሁንም ከጎናችን እንደምትሆን እናምናለን ያሉት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም የአሜሪካ አቋም ከአውሮፓ በተቃራኒ ሆኖ የሚቀጥል ከሆነ አስፈላጊውን ዝግጅት ማድረግ እንደሚገባቸው ጠቁመዋል። በቀጣዩ ሳምንት የአውሮፓ ሀገራት የጦር ሰራዊት አመራሮች በፓሪስ እንደሚመክሩ ያስታወቁት ማክሮን ሀገራቸው ያለ አሜሪካ ድጋፍ ወደፊት መጓዝ በምትችልበት ሁኔታ ዙሪያ ዝግጁ መሆን እንዳለባት ነው የጠቆሙት። አውሮፓ ወደ አዲስ እውነታ እያመራች ነው፣ ለዚህም ሲባል ራሳችንን ለመከላከል የምንመድበውን በጀት ማሳደግ ይገባናል የሚለውም የፕሬዝዳንቱ ማጠቃለያ ሆኗል። ፎሪን ፖሊሲ ላይ የወጣው ዘገባ እንደሚያመላክተውም ትራምፕ ዩክሬን የማዕድን ሀብቷን እንድታስረክባቸው ከመፈለጋቸው ባለፈም በቀጣዮቹ አራት ዓመታት ውስጥ አውሮፓ 200 ቢሊዮን ዶላር የሚያወጣ የጦር መሳሪያ ለዩክሬን እንዲገዛላት የሚፈልጉ መሆናቸውን ይጠቁማል። ይህ መሳሪያ ሙሉ ለሙሉ ከአሜሪካ የሚገዛ መሆኑ ደግሞ ትራምፕ ያሳስበኛል የሚሉትን የንግድ ጉድለት የሚሞላ ስለመሆኑ ነው የተነገረው። ይህ ውሳኔም ትራምፕ በዩክሬንና በአውሮፓ ላይ የያዙትን አቋም ከማለሳለስ ባሻገር የዩክሬንን ደህንነት ማስጠበቅ የሚችል ሁለት ወፍ የሚመታ ድንጋይ ስለመሆኑ ተነግሯል። በርግጥም ለአውሮፓ በአሁኑ ጊዜ ከአሜሪካ የጦር መሳሪያ መግዛት የምርጫ ጉዳይ ሳይሆን አማራጭ የሌለው ጉዳይ መሆኑ ነው የሚነገረው። የአውሮፓ የጦር መሳሪያ አምራች ኢንዱስትሪዎች ከአሜሪካዎቹ አንጻር ወደ ኋላ የተጎተቱ ስለመሆናቸው የሚጠቁመው የፎሪን ፖሊሲው ትንታኔ ዩክሬን ብሎም አውሮፓ ደህንነታቸውን ለማስጠበቅ የአሜሪካን መሳሪያ መጠቀም ግድ የሚላቸው ስለመሆኑ ነው ያሰምረበት ፕሬዚዳንት ቮሎዲሚር ዘለንስኪም ቢሆኑ አሜሪካ የምትሰጣቸው ቀጥተኛ ድጋፍ ከመቋረጡ በላይ ያሳሰባቸው የሚያደርጋቸው ጉዳይ በግዥም ቢሆን የአሜሪካን የጦር መሳሪያዎች መግዛት የመቻል ወይም ያለመቻላቸው ጉዳይ ነው። የፈረንሳይና የእንግሊዝ መንግስታት አህጉራቸውን መጠበቅ የሚያስችላቸውን እንቅስቃሴ በመምራቱ ረገድ ግንባር ቀደሞች በሆኑበት አሁናዊ ሁኔታ የሁለቱም ሀገራት መሪዎች ባህር ተሻግረው ዶናልድ ትራምፕን በቢሯቸው ያነጋገሩ ቢሆንም ትራምፕ ወይ ፍንክች ብለዋል። ሁለቱ ሀገራት ቀደም ብለው በዩክሬን ሰላም አስከባሪ ኃይላቸውን ለማስፈር ፍላጎት ያላቸው ስለመሆናቸው ቢያሳውቁም የአሜሪካን ድጋፍ ግን በእጅጉ የሚፈልጉ ሆነው ነው የታዩት። የድጋፉ ጉዳይ ማስተማመኛ የሌለው መሆኑን ያወቁ የመሰሉት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አውሮፓ በራሱ ጠንካራ ሆኖ መቆም እንደሚገባው በማሳሰብ ላይ ይገኛሉ። ባለፈው የፈረንጆች ዓመት በተካሄደው የአውሮፓ ህብረት ምክር ቤት ምርጫ ያልተጠበቀ ውጤት ያስመዘገቡት የቀኝ ዘመን ፓርቲዎች የዶናልድ ትራምፕ መምጣትን ተከትሎ በቀጣይም የአህጉሪቱን ሀገራት ብሎም ህብረቱን የማዳን ሚናውን መወጣት የምንችለው እኛ ብቻ ነን ወደሚል እንቅስቃሴ ይገባሉ ተብሎም ተጠብቋል። ከአውሮፓ መሪዎች መካከል ለዶናልድ ትራምፕ ቅርብ እንደሆኑ የሚነገርላቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በአሜሪካና አውሮፓ መካከል የአሸማጋይነት ሚና እንደሚወጡ ተጠብቋል። አሜሪካ ና የአውሮፓ ህብረት ለንግግር ሊቀመጡ እንደሚገባም ነው ጠቅላይ ሚኒስትሯ የተናገሩት። ለዩክሬን ድጋፍ መሰጠት አለበት በሚሉ አቋማቸው ጭምር የሚታወቁት ጠቅላይ ሚኒስትሯ በሁለቱ ኃይሎች መካከል ሆነው ምን ዓይነት ሚና መወጣት ይችላሉ የሚለውም ትልቅ ጥያቄ ሆኖ ቀጥሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ግን በዩክሬን መምጣት ስላለበት አዲስ መንግስት በድብቅ እየመከረ ስለመሆኑ ፖለቲኮ ዘግቧል። የተቃዋሚ መሪዋ ዩሊያ ቲሞሼንኮ ደግሞ ከአራት የዶናልድ ትራምፕ የቅርብ ሰዎች ጋር ስለመምከራቸው የዘገበው ጋዜጣው እኚህ ሴት የቮሎድሚር ዘለንስኪ ሁነኛ ተተኪናቸው ተብለው ስለመወሰዳቸው ገልጿል። ምንም እንኳን እኚህ ሴት በሩሲያው ጦርነት ዙሪያ ከቮሎዲሚር ዘለንስኪ ጋር ያላቸውን ልዩነት በአደባባይ የሚገልጹ አይደሉም በሚል የሚነገርላቸው ቢሆንም ከትራምፕ አስተዳደር ጋር በድብቅ እያደረጉ ነው የተባለው ንግግር ግን ቀጣይዋ የዩክሬን ፕሬዚዳንት ለመሆን የሚያግዛቸው እንደሆነ ነው የተሰማው። ሩሲያም ብትሆን ቮሎዲሚር ዘለንስኪ ያላግባብ ስልጣናቸውን አራዝመው ይዘዋል ስትል የምትከስናት ፕሬዚዳንት ቭላድሚር ፑቲንም ከዘለንስኪ ይልቅ የቀድሞው የዩክሬን ጦር አዛዥ ቫለሪ ዛሉዥኒ በህዝብ ዘንድ የተሻለ ተቀባይነት አላቸው ሲሉ ከቀናት በፊት ተደምጠዋል። የትራምፕ አስተዳደር ከዘለንስኪ ተቃዋሚ ፓርቲዎች ጋር ንግግር ጀምሯል መባሉም የዩክሬኑን ፕሬዚዳንት ወደ ተጨማሪ ጫና የሚከት ጉዳይ ስለመሆኑን የተዘገበው ዘለንስኪ የትራምፕን እቅድ ሙሉ በሙሉ ተቀብያለሁ ብለው ወደ ንግግር እስካልተመለሱ ድረስ በተለያዩ አቅጣጫዎች የሚደረግባቸው ግፊት መጠናከሩ አይቀሬ ነው የሚለው የፖለቲኮ ዘገባም የአሜሪካ ካቢኔ በዚህ ጉዳይ ግልጽ የሆነ አቋም ላይ ስለመ መድረሱ ነው የገለጸው። ፈረንሳይ ደግሞ ለቮሎዲሚር ዘለንስኪ አስተዳደር የምታደርገውን ድጋፍ በማጠናከር አሜሪካ ያቋረጠችውን የደህንነት መረጃ ቅርቦት አሟላለሁ ብላለች። ምንም እንኳን የአሜሪካና የፈረንሳይ የስለላ ተቋማት አቅማቸው የሚወዳደር ባይሆንም አውሮፓዊቱ ሀገር ግን ለዩክሬን አለሁ በማለቱ ረገድ ተወዳዳሪ የላትም። ካለባበሳቸው ጀምሮ በዋሽንግተን በነበራቸው ቆይታ እስካወሯቸው ቃላት ድረስ እያንዳንዱ ጉዳይ ተተንትኖ የትችት ማዕት የወረደባቸው ዘለንስኪ ከአውሮፓ አይዞህ የሚላቸው ባያጡም የአሜሪካን ቦታ የሚተካላቸው ግን ያገኙ አይመስሉም። ለዚያም ነው አሜሪካ ያደረገችልንን ድጋፍ አንረሳም፣ ለእሱማ አመስጋኝ ነን ሲሉ በተደጋጋሚ የሚደመጡት።